ወዳጆች እንደምን ከረማችሁ? እንደምን ናችሁ? እግዚአብሔር አምላክ ደግሞ ዛሬ ረድቶኝ አግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቼ ያለው እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል። እስቲ ቃሉን ከማካፈሌ በፊት ጨጸሮት እንጸልያለን። ቅዱስ ሆይ እናመሰግንሃለን፣ ስለ ሰጸን እድል ፋንታ ሁሉ ተመስገን። ዛሬም ደግሞ ጌታ ሆይ በቃል ልትናገረን ልታስተምረን ወደ እኔም ወደ ወገኖቼ ስለመጣ ተመስገን። እግዚአብሔር ያስተምረን ገስጸን ተናገረን። ከፈቃደ ካሳብ ጋር ሁሉ አገናኘን። ተጽዕኖ ሁሉ በኢየሱስ ስም ይመታ። እኔንም አንድ በቴ ቀባ። ተናገር ያልከኝም ብቻ እንድናገር አንተ እርዳኝ። ጌታ ሆይ ጊዜው ተጀምሮ እስከሚያልቁ ለተባረቁት እጆች ለአንተ አሳልፍ የሰጠው። በኢየሱስ ስም ኢየሱስ ጌታ ነው። እንግዲህ አምላኬ ዛሬ የሰጠኝ ቃል ርዕስ የሰጠውት እግዚአብሔር ባስቀመጠን ቦታ መቀመጥ የሚል ነው። እግዚአብሔር ባስቀመጠን ቦታ መቀመጥ። ወገኖቼ አንዳንድ ጊዜ እግዚአብሔር አምላክ የሆነ ቦታ ሂዱ ይለናል። ታዘን ከሄድን እግዚአብሔር አምላካችን ለእኛ ጥቅም ብሎ ነው ወደዛ እንኳ ሂዱ ሲለን፣ ከዛም ቦታ ደግሞ አትነቃነቁ ሲለንም ለጥቅማችን ነው። ወገኖቼ እግዚአብሔር ባስቀመጠን ስፍራ መቀመጥ ጥቅሙ ለራሳችን ነው። በጣም ደስ የሚለኝ ቃል አንድ ሀሳብ በዚህ ይህን በሚመለከት እናያለን። አንድ ምዕራፍ አንደኛ ነገስት ምዕራፍ አስራ ሰባት ከቁጥር ሁለት እስከ ዘጠኝ ነው። አንደኛ ነገስት ምዕራፍ ሁለት ምዕራፍ አስራ ሰባት ከቁጥር ሁለት ዘጠኝ ድረስ ያለውን ቃል እናያለን። ስለ ኤልያስ ነው የሚናገረው። በእስራኤል ላይ ኃጢአት በዝቶ ንጉሳቸው እግዚአብሔርን የማይፈራ ያገባት ሚስቱ ደግሞ ኤልዛቤል እግዚአብሔርን የማትፈራ በዚህ ሁኔታ ውስጥ እያለ እግዚአብሔር አምላክ ኤልያስን ተጠቅሞ ይህንን ንጉስ እንዲና እንዲያናገረው ኮንፍሮንት እንዲያደረገው ይናገረዋል። ከቁጥር አንድ ጀምሮ አንደኛ ነገስት አስራ ሰባት እንደዚህ ይላል። በጌልያት ተሲብ የነበረው ተሲብያዊ ኤልያስ አካብን፣ አካብ ማለት ንጉሱ ነው፣ የእስራኤል ንጉስ ነው፣ በፊቱ የቆምኩት የእስራኤል አምላክ ያው እግዚአብሔርን ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። እግዚአብሔርም ቃል እንዲህ ሲል በእርሱ መጣለት እና ቃል መጣለት። ለኤልያስ ዝናብ አይሆንም አለው። እግዚአብሔርም የኤልያስን ቃል አጸናና ዝናብን ዘጋ እና በዚህ የተነሳ ድርቀት አለ። መጥፎ ነገር እየመጣባቸው ነው ለእስራኤል ህዝቦች። ከዛ ለኤልያስ ግን እግዚአብሔር ምሪት እንሰጠው። አሁን ከዚህ ተነሳና ተነስተ ወደ ምስራቅ ሂድ። በዮርዳኖስም ትይዩ ባለው በኮፋት ፋፍ ውስጥ ተሸሸጋለሁ ከወንዙም ትጠጣለ፣ ቁራዎቹም በዛ ይመግቡ ዘንድ አዝዣለሁ። ሄድ። ከዛ ኤልያስም ምን ይላል? ሄደም እንደ እግዚአብሔርም ቃል አደረገ። እግዚአብሔርን ኮስችን አላደረገውም። ለምን እዛ ላከኝ አላለውም። አይን የተሻለ ቦታ አለ ሊሄድ አላለውም። ነገር ግን እግዚአብሔር ሂድ ባለው ቦታ ሄዶ እዛ ተሸሸገ። ከዛ ልክ እግዚአብሔርም እንዳለው ደግሞ እዛ ቦታ እንደሄደ ቁራዎች ይመግቡ ጀመር፣ ከዮርዳኖስ ደግሞ ይጠጣ ጀመር። እዛም ለጊዜው ነበር እግዚአብሔር የላቀው። ከዛ ወንዙም ደረቀ። ቁጥር ሰባት ላይ ከዛ ደግሞ ሌላ እግዚአብሔር አምላክ ደግሞ ለኤልያስ ይናገረዋል። ዘጠኝን ቁጥር ዘጠኝ ላይ ተነስደህም በሲዶን አጠገብ ወዳለች ወደ ሰርፓታ ሂድ፣ በዚያም ተቀመጥ፣ እነሆም ትመግብ ዘንድ አንዲት ባልቴት አዝዣ ያለው የሚል የእግዚአብሔር ቃል መጣለት። ከዛ ኤልያስ ምን አደረገ? ተነስቶ ወደ ሰርፓታ ሄደ ወደ ከተማይቱን በረረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ውሃውም ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም አምላክ ያው እግዚአብሔርን በማድጋ ካለው ከፊ ዱቄት በማሰሮም ካለው ጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነው ም እንሞት ዘንድ ጥቂት እንጨት እሰበስባለሁ፣ አለችው። ኤልያስም እግዚአብሔር ያላት እንዲያለች እንዲህ አላት፣ አትፍሪ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄት ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዛም በኋላ ለአንቺ እና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ እግዚአብሔር ዝናብ እስከሚሰጥቅበት ቀን ድረስ ዱቄት ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱም ቤቷን ብዙ ቀን በሉ። በኤልያስም ምንጭ እንደ ተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋ አልተጨረሰም ዘይቱም ከማሰሮ አልጎደለም እያለ ይናገራል። ኢየሱስ ጌታ ነው። እንግዲህ እግዚአብሔር ባስቀመጠን ቦታ መቀመጥ ምን እንደሚመስል፣ ምን ጥቅም እንዳለው በዚህ ምዕራፍ ብቻ ወስደን እናያለን። እግዚአብሔር ባስቀመጠን ቦታ መቀመጥ ጥቅሙ ወገኖች የመጀመሪያ በዛ በሚያስቀምጠን ቦታ ምን አለ? ፕሮቪዥን አለ። እግዚአብሔር ለኛ የሚያስፈልገንን ነገር በዛ ቦታ ላይ አስቀምጦልናል። አሁን በዚህ ቦታ ላይ እንዳየ ነው ኤልያስ። እግዚአብሔር አምላክ መጀመሪያ ወዴት? ወደ ዮርዳኖስ ሂድ፣ እዛ ቁራዎችን አዝዣለሁ፣ ውሃ ከዮርዳኖስ ትጠጣለህ አለው። ታዞ ሄደ። የሚጠጣውን አላጣም፣ የሚበላው አላጣም። ከዛ ደግሞ ያ ደግሞ ሲቋረጥ ደግሞ ምን አለው? ወደ ሰርፓታ ወደ አለችው ወደ አንድ ሴት ወደ ባልጤታ እሷን አዝዣለሁ ተመግብ ዘንድ አለው። ሄደ። እዛ የሚያስፈልገውን ነገር ሰው በረሀብ ሲቸገር፣ እነሱ ግን አንድ ቀንም ሳይራቡ ሳይጠሙ እየበሉ እየጠጡ ያንን መከራ ዘመን አለፉ። ምክንያቱም እግዚአብሔር ባስቀመጠው ቦታ ኤልያስ ስለተቀመጠ እዛ ባስቀመጠው ቦታ እግዚአብሔር ምን አዘጋጅቶለታል? ፕሮቪዥን ወገኖቼ እኛም እግዚአብሔር ባስቀመጠን ቦታ ስንቀመጥ እግዚአብሔር የሚያስፈልገንን ነገር ያዘጋጅልናል። ስፍራችንን ካለቀቅን፣ ብዙ ጊዜ ሰው ችኩል ነው። የሆነ ነገር አለ ከተባለ ብድግ ብሎ ተነስቶ ይሄዳል። እኔ በጣም በመጽሐፍ ቅዱስ ውስጥ የሚያሳዝነኝ ቃል የሩት መጽሐፍ ነው። የሩት መጽሐፍ ላይ ነዋሜ የተባለችው ሴት ባላ ደግሞ ብብሎክ የተባሉት እርሃብ ይመጣል፣ በቤተልሔም ሲመጣ ብድግ ብለው እግዚአብሔርን ከመጠበቅ እዛ ቦታ እግዚአብሔርን አላማከሩ አልጸለዩበት፣ ብድግ ብለው ወደ ሞአብ ምድር ሄዱ። ከዛ ከሄዱ በኋላ መከራ በመከራ ሁለት ልጆች ይዘው ነበር ሄዱት፣ ለልጆቻቸው ሞቱ። ከዛ ደግሞ ባልየውም ራሱ ሞተ። ከዛ ነዋሜ እሷና አንድ ምራቷ ሩት ብቻ ቀሩ። ያቺም እዛ ቀራለሁ አለች መጨረሻ ላይ ቤቴሌም እንደተጎበኘች ስትሰማ ልትሄድ ስትል ሩትም ካንቺ ጋር እመጣለሁ ብላ አብራት እዛ ሄደች እና ምንድን ነው እግዚአብሔር ባስቀመጠን ቦታ ስንቀመጥ፣ እግዚአብሔር እዛ ቦታ መጥቶ የሚያስፈልገንን ይሰጠናል። ግን እንደ ኖሜና እንደ አቤሜሎክ ብድግ ብሎ ተነስተው ሄደው ስፍራ ለቀው ሄደው ከዛ ጭንቀት፣ መከራ፣ ሞት ነው የመጣባቸው። ወገኖቼ እንጠንቀቅ። በተለይ አሁን በምኖርበት በዚህ በመጨረሻ ዘመን በጣም የእግዚአብሔር ምሪት የምንሰማበት ዘመን ቢኖር ይሄ ነው። ብድግ ብለን የሆነ ቦታ ብንሄድ ለመከራና ጭንቀት ነው የሚመጣብን። ነገር ግን እግዚአብሔርን ሰምተን ከሄድን እዛ በምንሄድበት ስፍራ እግዚአብሔር የሚያስፈልገንን ፕሮቪዥን አለ። የምንበላው የምንጠጣውን፣ የዕለት ምግባችን እግዚአብሔር አያሳጣንም። ሌላ ደግሞ እግዚአብሔር ባስቀመጠን ቦታ ጥቅም ወገኖቼ ከክፉ እንጠበቃለን። ኢየሱስ ጌታ ነው። ይሄ ኤልያስ ንጉሱ ይፈልገው ነበረ። በእሱ የተነሳ ዝናብ ዝናብ ቀርቶብናል፣ ዝናብ ተዘግቷል። እሱ ነው ጸልዮብን እንዲሆኑ ባገኘው በገለው እንደዚህ እያለ ንጉስ ሀ ይፈልገው ነበር አጥብቆ። ግን እግዚአብሔር ግን ሸሸገው። እግዚአብሔር እዚህ ቦታ ሂድ ብሎ እዛ ማንም በማያውቅበት ቦታ ከዛች ባልቴት ጋራ ሸሸገው። ለምን እግዚአብሔር ባስቀመጠ ቦታ ስለተቀመጠ ተሸሽጓል በአምላኩ ለዛ ነው አስራ ሰባት ሶስት ላይ ሲናገር፣ ከዚህ ተነሳ ወደ ምስራቅ ሂድ፣ በዮርዳኖስ ባለው በኮባክ ውስጥ ተሸሸግ። እዛ ሄደ ተሸሸግ፣ ማንም አያገኝቅም ብሎ እግዚአብሔር እዛ ሄዳ አለው መጀመሪያ። ከዛ ደግሞ እዛ ሲያልቅ ደግሞ ወደ ሌላ ቦታ ማንም በማይጠረጥረው ቦታ ላይ እግዚአብሔር ሰወረው፣ ከክፉ ጠበቀው፣ ከንጉሱ ቁጣ ከንጉሱ ከሚደርስበት ነገር እግዚአብሔር ሸሸገው እምቢ ብሎ ግን ባይሰማና ሌላ ቦታ ቢሄድ ኖሮ ንጉሱ አግኝቶት ሊገለው ይችል ነበር ግን እግዚአብሔር ባስቀመጠ ቦታ ስለተቀመጠ ተጠበቀ እኛም እግዚአብሔር ሂዱና እዛ ቦታ ሁኑ ካለን ወገኖቼ እግዚአብሔር ፉል ቻርጅ ይወስዳል የሆነ ነገር እንኳ የሚመጣ ቢሆን እንኳ እግዚአብሔር አስቀድሞ ይነግረናል ዝም ብለን ብቻ ሄደን ለጥፋት የሆነ ቦታ አይልከንም ነገር ግን እምቢ ካለን ነው ጥፋት የሚመጣብን ወገኖቼ ሌላ ደግሞ እግዚአብሔር ባስቀመጠን ቦታ መቀመጥ ጥቅሙ ለሌሎች መፍትሄ እንሆናለን። የሚገርመው እዚህ ታሪክ ላይ ይቺ ባልቴት አንድ ልጅ አላት ባሌላትም፣ አንጭራሮ ለቅማ ለቅማ ትንጥዬ ዱቄትና አንድ ማሰሮ ዘይት ትንጥዬ ነው ያላት። በሱ ጋግሮ ሊሞቱ ነው። በጣም በችግር ውስጥ ነው ያሉት። ከዛ እግዚአብሔር አምላክ ግን ኤልያስን እዛ ቦታ ሂድ ብሎ ስለታዘዘና ስለመጣ ለዚህ ሴትዮዋ መፍትሄ የሆነላት። የእሷንን ቆቅልሿ ፈታ። ይህንን በልታ ልትሞት የነበረው ለብዙ ጊዜ እንድትበላ እግዚአብሔር ባረክላት። ምክንያቱም በኤልያስ ውስጥ ያስቀመጠው ያ ቅባት በረከትን የሚያመጣ የሚያስፋፋ፣ ትንጡን ብዙ የሚያደርግ ቅባት ነበር። በኤልያስ ላይ ነበረበት ያ ቅባት። እሷንም እንድትገለገል አደረጋት። ያ ነገር መቶ እስከሚያልፍ ድረስ በልታ እንድጠግብ አደረጋት። እሱ ብቻ አይደለም። ከዛ ቀጥሎ የሚሆን ነገር አለ። የሚገርመው ቁጥር አስራ ሰባት ላይ አንድ መጽሐፈ ነገሥት ቀዳማዊ አስራ ሰባት ቁጥር አስራ ሰባት እንደዚህ ይላል። ከዛም በኋላ የባልቲቱ ልጅ ታመመ፣ ትንፋሹም እስኪያጣ ድረስ ደውር እጅግ ከባድ ነበረ። እርሷ ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መታልን አለችው። ይች ሴት ገና ምን ያህል ኤልያስ እግዚአብሔር የቀባውስ መፍትሄ ያለው ሰው እንደሆነ በዙ አልተረዳችም። የሁሉ እንኳ ሚራክል እየሆነ እና ይሄ ልጇ ታመመ ታሞ ሞቶ እጁ ላይ ያስቀመጠችን ለትንፋሽም አልነበረውም። ከዛ ኤልያስ ወደ እግዚአብሔር ጩወ ጸለየ። ይሄ ልጇ ወደ ህይወት ውስጥ እግዚአብሔር አምላክ ካመጣው እንደዛ ይናገራል። ቁጥር ያ ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን በመግደል ይችን ትቀልበኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ ሶስት ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኪ ሆይ የዚህ ብላቴና ነፍሱ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናውም ነፍስ ወደ እርሱ ተመለሰች፣ እርሱ ዳነ። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እኖ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰብ እንደሆንክ የእግዚአብሔር ቃል በአፍ ውስጥ እንደሆነ አሁን አወኳለች። የሁሉ ስትመገቢ የሁሉ ሚራክል እንኳን ብዙ አልተረዳችም ነበር። ነገር ግን የሞተ ልጇ ግን እግዚአብሔር በኤልያስ እጅ አስነስቶ ሲሰጣት ግን በእውነት እግዚአብሔር ከአንተ ጋር እንዳለ የምትናገረው ቃል ጌታ ራሱ እግዚአብሔር ባንታፍ እንደሚናገር አሁን አወኩኛለች። ለእሷ መፍትሄ ሆነ። ለምን ኤልያስ ታዞ፣ እዚህ ስለመጣ ኢየሱስ ጌታ ነው። እኔ በሐዋርያት ስራ ላይ አንድ የሚገርም ነገር በሰማሪያ ለኛ ሪቫይቫል ሆኖ ፊልጶስ ወንጌላዊ እያገለገለ እያለ የጌታ መልአክ የሐዋርያት ስራ ምዕራፍ ስምንት ቁጥር ሀያ ስድስት ላይ እንደዚህ ይለዋል። የጌታ መልአክ ፊልጶስን፣ ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ወደ ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እኖም እንዲኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነብዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን፣ የእግዚአብሔር መንፈስ እንዲዛውን፣ ፊልጶስም ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነብዩን የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለን አለው እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው የነበሩም የነበር የመጽሐፍ ክፍል ይህ ነበር ኢሳይያስ ሀምሳ ሶስት ስለ ጌታ ኢየሱስ ክርስቶስ መሞት ስቅላት የሚናገር ነው እንደ በግ ወደ መታረድ ተረዳ የበግ ጠቦትም በሸላሾቹ ፊት ዝም እንደሚል እንዲዋፉን አልከፈተም በወርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለች እና ትውልዱንስ ማን ይናገራል እያለ ስለ ጌታ ኢየሱስ ክርስቶስ የሚናገረውን ቃል ነበር። ጃንደረባው ለፊልጶስ መልሶ እባክህ ነቢዩን ስለ ማን ይናገራል ስለ ራሱ ነው ነው ወይስ ስለ ሌላ አለው? አለው ይሄ ጉዳይ ስለ ኢሳያስ ስለ ራሱ ነው ወይስ ስለማን ነው? ከዛ ፊልጶስ ማፉን ከፈተ ከዛ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። መዳን በክርስቶስ ኢየሱስ ብቻ እንደሆነ አዳኛችን ስለ እኛ ዋጋ እንደተከፈለ ልነገረው። ከዛ መዋ ዳርቻ ሲደርሱ እንዳልጠመቅ የሚከለክለኝ ምን ነገር አለ? አምናለሁ አለው። ፊልጶስም በፍጹም ልብ ብታምን፣ ጌታ ኢየሱስ ክርስቶስን ብታምን ተፈቅዶላል አለው። አመነ፣ ከዛ ተጠመቀ። ከዛ ደስ ብሎት እግዚአብሔርን እያመሰገነ ሄደ። ከዚያ የእግዚአብሔር መንፈስ የጌታ መንፈስ ፊልጶስን ነጠቀው ቀነጦ ከሶ ተለይቶ ሄደ። የሱስ ጌታ ነው። አሁን ፊልጶስ ኢማጅን እግዚአብሔር አምላክ ሂድ ወደ ማሳይ ቦታ ተነስተ ሂድ ብሎ ተናግሮት እያለ አሃሃ እዚ አይለኛ ጉባኤ አለብኝ እና እዚህ መቆየት አለብኝ ቢውል ኖሮ ለዛ ለኢትዮጵያ ጃንደረባ መፍትሄ አይሆንም ነበር ወገኖቼ፣ እግዚአብሔር አምላክ ሂዱ ባለን ቦታ ተቀመጡ። ባለን ቦታ ስንንቀሳቀስ ስንሄድ ለሌላውን በረከት እንሆናለን። የኢትዮጵያዊ ወንጌልን ይዞ ነው ወደ ኢትዮጵያ የገባው ከዛ ማጀን የሚነግራቸው ለዛ ለሚያገኛቸው ሁሉ በሚያገለግልባቸው ለንግስቲቷ፣ ለዛ ላሉት ሁሉ በረከት ነው የሚሆነው። ለምን አንድ ፊሊጶስ እግዚአብሔር ሂድ የተባለ ቦታ ሂድ፣ ተቀመጥ የተባለ ቦታ እግዚአብሔር አምላክ በአዘዘው ቦታ ስለተንቀሳቀሰ፣ እኛም እግዚአብሔር የሆነ ቦታ ሂዱ፣ እዛ ተቀመጡ፣ እዛ ሁኑ ሲለን ወገኖቼ ለሌሎች መፍትሄ እንድንሆን ነው። ኢየሱስ ጌታ ነው እና ጌታ ዛሬ የሚናገረን ቃል እግዚአብሔር ባስቀመጠን ስፍራ መቀመጥ ጥቅሙ እግዚአብሔር የሚያስፈልገንን እዛ ቦታ ያዘጋጃል እንጠበቃለን ከክፉ ከዛ ደግሞ ለሌሎች ደግሞ መፍትሄ እንሆናለን እግዚአብሔር በእኛ ውስጥ ያስቀመጠን ጥቅባቱ መንፈሱ በእኛ ውስጥ ያስቀመጠው ጸጋችን ለሌላ ሰዎችን የምናካፍልበት ይሆናል። ኢየሱስ ጌታ ነው። ይሄ ነው ቃል ጌታ የሰጠኝ። እስቲ እንጸል። ያለ ለሚያማችሁ ደግሞ በሚያማችሁ ስፍራ በኢየሱስ ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አባቶ የተመስገን። አንተ ፈዋሽ አንተ ልውሩ ደጋ አምላክ ነህ። ተባረክ ስለተናገርከን ጌታ ሆይ፣ አንተ ባስቀመጠን ስፍራ መቀመጥ ጥቅሙ ለእኛ እንደሆነ አበክረ ጌታ ሆይ ስለተናገርከን በዛ ቦታ ፕሮቪዥን እንዳለ ጥበቃ እንዳለ ለሌሎች መፍትሄ እንደምንሆን እግዚአብሔር በእነዚህ ስለ ተናገርከን ተመስገን። አባሄን እንደሰማነው እኔም ወገኖቼ በተግባር ጌታ አንተ ስትናገረን ሰምተን ሂዱ ተቀመጡ ባልከም ስፍራ መሄድና መቀመጥ እንድንችል አንተ እርዳን። ተረጋጋ ልብን አእምሮን ስጠን። ታዛዦች አድርገን፣ እሺ የምንል ሰዎች አድርገን ቃል እንደሚል እሺ ብትሉ ብትዛዘዙ የምድር በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ይላል። አንተን በመስማትና በመታዘዝ ሂድ ባልከን ስፍራ በመሄድና በመቀመጥ እግዚአብሔር ሆይ የምድርን በረከት ያየህልን ሁሉ ስለምንበላ አባቱ ያመሰግንሃለሁ። አሁን ምጸልያለሁ የሚያማቸው ወገኖቼ እጃቸው በጫኑበት ስፍራ ላይ በኢየሱስ ስም አሁን የበሽታ ኃይል ሁሉ የተነቀለ ይሁን። በጌታ በኢየሱስ ስም ስም ያለው ስም የሌለው ትልቅ ትንሽ አሁን ከስሩ ከመሰረቱ በኢየሱስ ስም ተነቅሎ ደስ ሲሆል ሊውረድ ፍጹም የሆነ ፈውስን ጌታ በወገኖቼ ላይ እንድታመጣ እግዚአብሔር አባቴ ከሚያውቁትም ከማያውቁትም በሽታ ሙሉ ለሙሉ እንድትፈውሳቸው፣ ተጽዕኖ ሁሉ እንዲፈርስ፣ ያስጨናቂ ዘንግ ሁሉ በኢየሱስ ስም እንዲሰበር በተለያየ ምክንያት የሚያዙን ወገኖቼ፣ ጌታ ሆይ መጽናናት እንድትሰጣቸው አንተ እውነተኛ አጽናኝ አምላክ አንተነ የምታጽናና መንፈስ ቅዱስ አሁን ወገኖቼን በማጽናናት ወደዮታቸው እንድትመጽ አራካ ፓላማሲ ማስኬ ፓራካላማድያ ሬላ ማሲ ማስኬ ፓራካላማድያ መንፈስ ቅዱስ መንፈስ ቅዱስ አሁን እንድትነካቸው እንድትዳስሳቸው ተጽዕኖ ሁሉ እንዲፈርስ ማንኛውም ሸክም ሁሉ ከእነሱ ላይ እንዲነሳ ኖ ሸክማቸው የከበዳቸው ወደኒኑን የማሳርፋለው እንዳልከ አሁን ሸክማቸው በኢየሱስ ስም እንዲንከባለን። ሬካ ፓላማሲ ማስኬ ፓራ ካላማድያ መንፈስ ቅዱስ መንፈስ ቅዱስ አሁን ንካቸው፣ ነጻ አወጣቸው፣ ለወገኖቼ የምሪትን ስጣቸው። ሂድ ሂዱ ባልካቸው ስፍራ እንዲሄዱ እንዲንቀሳቀሱ ተቀመጡ ባልካቸው ደግሞ እንዲቀመጡ እንድትረዳቸው። እግዚአብሔር ሆይ ለመንፈስ ቅዱስ ሁሉ ሴንሲቲቭ ሁላችንም እንድታረገን፣ እኔ በኢየሱስ ስም ጸለይኩኝ ወገኖቼን ስለነካ ስለዳሰስክ ከተጽዕኖ ሁሉ ነጻ ስላወጣቸው አባቶ ያመሰግንሃለሁ። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አጨርስም። ጌታ የሱስ ክርስቶስን አዳኝ ጌታዬ አርጌ እቀበላለሁ አምናለሁ። ልክ ኢትዮጵያ ያ ጃንደረባ ስለ ጌታ የሱስ ክርስቶስ ስለ እሱ ዋጋ እንደከፈለ ኢሳያስ ሀምሳ ሶስት ላይ ያለውን እያብራራ ከነገረው በኋላ ከዛ አምናለሁ እንዳልጠመቅስ የሚከለክለኝ ምንድን ነው አለ። ምንም ከዛ በክርስቶስ ኢየሱስ አዳኝነት የሁሉ ዋጋ እንደከፈለ ሲያምን ተጠመቀ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ዋናው ለመዳን ዋናው ሪኳርመንቱ ማመን ነው። በክርስቶስ ኢየሱስ በተሰራው ስራ ማመን ነው። ከዛ ደግሞ ያመንን ደግሞ ምን እንድንጠመቅ ደግሞ ጌታ ያዘናል። ሀሌሉያ። እና ይሄ ሰው ተጠመቀ፣ ደስ እያለውም ሄደ እያለ ይናገራል። እኛም ወገኖች ጌታ ኢየሱስ ክርስቶስን ብናምን ሕይወታችን ይቀየራል። አዲስ ሰዎች እንሆናለን። በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው የሚላል አዲስ፣ ሁሉን አዲስ አደርጋለሁ ያለፈው አልፏል፣ ሁሉን አዲስ አደርጋለሁ እንዳለ ሁሉ ነገራችን አዲስ ይሆናል። መንፈሳችን ቦርነጌን ይሆናል፣ እንደገና ይወለዳል። ኢየሱስ ጌታ ነው። ስለዚህ እንደገና መወለድ ከፈለግን እንደገና በጌታ በኢየሱስ ክርስቶስ አድነን የዘላለም ሕይወት መውረስን ከፈለግን ወገኖች፣ የመዳን ቀን ዛሬ ነው። ከኔ ጋር እሺ የምትሉት ጸሌ ትጸልያላችሁ፣ ከዛ ደግሞ እጸልላችኋለሁ። ሀሌሉያ ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ ባፌ ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ። ስሜንን በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ የተመስገን። ይህንን የጸል ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። በእያንዳንዱ ነገራቸው አንተ ባርካቸው። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትክላቸው አሳድጋቸው፣ ከክፉ ሁሉ ደግሞ ጠብቃቸው። እነዚህን ወገኖቼ ላንተ አሳልፍ የሰጠው አባቶ ስለ ነበረ ጊዜ ሰአት ሁሉ ተባረክ። አሁንም የበቀል መናፍስቶች ሁሉ በኢየሱስ የሚታሰሩ ሳምንት ጊዜያችንን መውጣት መግባታችን ህይወት ነፍሳችን ሁሉ ተረከብ። በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ አምላካችን በቃሉ አልፎ ተናግሮናል። አሁንም እኛ በተግባር ደግሞ እግዚአብሔር ሂዱ፣ እዚህ ቦታና እዛ ሁኑ፣ እዛ ተቀመጡ፣ ስለ እንድንቀመጥ እሱ ምሪት እንድንከተል እግዚአብሔር አምላካችን ወገኖች ይርዳን። ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ ደግሞ በህይወት ኖር እግዚአብሔር እድሉን ቢሰጠኝ በሌላ ሀሳብ፣ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።